በጉብኝቱ ወቅት አንድ ቦታ ላይ ከላይ ሆነን በምናይበት ጊዜ ላይ ማለት ነው። ወደ 128 ሜትር ደርሷል አሁን የግድቡ ከፍታ። እዛ ላይ ሆነን ስናይ በፊት የነበረበት መጀመሪያ የነበረው ቪዚት ወደ ማርች 2020 ላይ ፈርስ ቪዚት ይላል እና እስከ ሜይ 2023 በፈረንጆች አቆጣጠር ድረስ 11 ቪዚት እንደነበረ አየሁኝ። ከዛ በዚህ መካከል የነበሩትን ጊዜዎች ና እንዲህ አይነት ክትትል በዛ ጊዜ ውስጥ የነበረበት አቅምን መፈለግ ብቻ ሳይሆን ለመፈጸም መከታተል በደንብ እንደሚፈልግ አይቼበታለሁኝ። ና ከዛ በኋላ ያሉ ቪዚቶች ቁጥር አልተሰጣቸውም እንጂ በጣም ብዙ ቪዚቶች ከዛም በኋላ እንዳሉ ያሳያል። ዛሬ ላይ እንግዲህ ይህንን ያህል ሜትር ከፍታ ላይ ደርሷል ብለን መቆም ብቻ ሳይሆን ለዛ መትጋት፣ መስራት፣ ዛሬ በዙሪያው ያሉ ደግሞ መረዳትንም አይቼበታለሁ ና በመረዳት ውስጥ ደግሞ በፊት የነበሩን ጠንካራ ነገሮች ምንድን ናቸው፣ ደግሞ ክፍተቶቻችን ምንድን ናቸው ተብሎ በጣም ብዙ ነገር ኮሬክት ተደርጎ እየተሄደበት ያለ ሁኔታን አይቻለሁ። አንዱ ምንድን ነው ከዚህ በፊት በጣም ወጪ የሚሆኑ የነበሩትን ብረቶቹ በተለይ ጭኖ ያለቀለትን ማምጣት የነበረውን ወጪ ድካም፣ አብሮት የያዙ የነበሩትን ተያዥ ነገሮች በተለይ ከዚህ በፊት በነበሩን በግድብ ስራዎች ላይ የነበሩ ባለሙያዎችም በበፊትም ሲገለጽ እንዳየ ነው። ይሄንን እዚሁ መስራት መቻሉ አንድ ትክክለኛ አቅም መፍጠር ነው። ሁለተኛ ደግሞ ብዙ ብክነቶችን፣ ብዙ ደግሞ ወጪዎችን መቆጠብ የሚቻልበት አቅም መጥቷል። ያ ብዙ ስራዎችን ከወጪ ቆጣቢነት በተጨማሪ የክራፍት ማንሽፓችንን በደንብ መጨመር፣ ነገ ላይ ለሚያስፈልጉ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ስራዎቻችን በጣም ጠንካራ ጠንካራ ነገር መውጣት የሚችልበት ትውልድ እንደተሰራ አይቼበታለሁ።